ስትራቴጂክ ፊውቸር የላትም። ስትራቴጂክ የወደፊት እድል እንደሌላት እንደ ሀገር። አሁን ስለ ሀገሪቱ ነው እያወራነው ያለ ነው፣ ስለ ህዝቡ አይደለም። የአይሁድ ህዝብን አይደለም እያወራነው ያለ ነው። ህዝቡ የትም ሊኖር ይችላል፣ እሱ አይደለም። እስራኤል ግን እንደ አገር፣ እንደ ስቴት፣ እንደ አፓርታይድ፣ እንደ ቅኝ ግዛት ስቴት ግን ፊውቸር እንደሌላት እየታየ ነው። ለምን ከተባለ ፍልስፍናው የህልሟ እየፈረሰ ነው ምን ማለት ነው? በጥቅማ ጥቅም ላይ የተገነባ የሰፈራ ቅኝ ግዛት ነው። እስካሁን ስታደርግ ይኖረችው ከአውሮፓ ከምን ከተለያዩ ሀገራት አሽከናዚ አይሁዶችን ታመጣለች። የምታመጣው ደግሞ የተለያዩ ጥቅማ ጥቅሞች አሉ። ድጎማ ይደረጋል፣ ምናምን ነው። በነገራችን ላይ ብዙዎቹ ከተለያዩ አገራት ከአውሮፓ ከምን ሀገራት የሚመጡት እዛ የተሻለ ጥቅማጥቅም ኦፈር ስለሚያደርጓቸው ነው። ግን አለመረጋጋት በመኖሩ ምክንያት በጦርነቱ በመኖሩ ምክንያት ብዙዎቹ ተሸርሽረዋል፣ ብዙዎቹ ተመልሰዋል። ከ500 ሺህ ሰዎች በላይ ኦልሞስት ወደ መጡበት እንደተመለሱ ይታወቃል ማለት ነው። ስለዚህ ሪቨርስ ሴትልመንት እየሆነ ነው ያለው ማለት ነው። በሆነ መልኩ እዛ ውስጥ ያሉት ግዛታቸውን እየዘረፉ እያሰፉ ቢሆንም ከውጭ ግን እየመጣ የነበረው ግን ወደኋላ እየተመለሰ ነው ያለው። ስለዚህ በፍልስፍና ደረጃ ሲሪየስ ሆነ ችግር ገጥሟታል። ወረራውን አስረስተን በሰ እንኖራለን ብለው ነው ሰዎችን የሚያመጧቸው። ነገር ግን ወረራው እንዳልተረሳ የፍልስጤም ጥያቄ እንደ አዲስ እንደውም የሙስሊሙ ዓለም ብቻ ሳይሆን የመላው ዓለም የግሎባል ሳውዝ ሀገራት ዋና አጀንዳ ሆኖ እየወጣ መሆኑን ይታያል። ስለዚህ እንኳን የፍልስጤም ጉዳይ ሊረሳላቸው ይቀርና የዓለም ዋና አጀንዳ ሆኖ መጥቷል ማለት ነው። ስለዚህ ፕሮጀክቱ ሙሉ በሙሉ ፌል እያደረገ ነው ያለው። ይሄንን በጥላቻ በምን ውስጥ ሆኖ የሚሰማ ሰው ላይረዳ ይችል ይሆናል። በትክክል ግን ቁጭ ብሎ ለሚያስብ፣ ለሚያስተነትን ሰው ያነሳቸው ነገሮች በሙሉ ብዙዎቹ ከምሁራን ከምን ንግግሮች የተወሰዱ ናቸው። በነገራችን ላይ ሙሉ በሙሉ ያ ብቻ አይደለም። የሞራል የበላይነት የሚባለውን ነገር ኮምፕሊትሊ ድሮውንም አልነበራትም፣ ግን በፕሮፓጋንዳ ብዛት የሞራል የበላይነት እንዳላት አድርጋ ማሳየትና ሰዎችን ማታለል ችላ ነበር። ያ ግን ግርዶሹ እየተነሳ መሆኑን ማየት እንችላለን። አሁን ላይ እስራኤል ግፈኛ ሀገር መሆኗን ሁሉም አውቁታል፣ ደጋፊዎቿም ጭምር ግፈኝነትን ስለሚደግፉ ነው እንጂ እየደገፏት ያሉት። አይ ግፍ አልሰራችም አይሉም ደጋፊዎቿ ጭምር አይ ሕጻናት መሞታቸው እኮ ምናምን ያሳዝናል ይልሃል፣ ከዛ ግፉን ለመደገፍ ይሞክራል እንጂ ኦልሞስት ደጋፊዎቿም ጭምር ግፈኛ ስቴት መሆኗን ይረዳሉ። ግፍ ደግሞ ለዘላለም አይቀጥልም። መጨረሻ ውድቀት መሆኑ ይታወቃል። የሚገርመኝ ደግሞ እስራኤልን አሁን በምትሰራው ግፍ ይደግፏታል፣ ግን መልሰው ደግሞ ሰይፍን የሚያነሱ በሰይፍ ይጠፋሉ የሚለውን ኢየሱስ አስተምሮ ያምኑበታል። እርስ በርስ የሚገጣጠም ነገር አይደለም፣ ግን መልሰው ደግሞ ይደግፋሉ። እስራኤል ራሷ በክርስቲያን ፍልስጤማውያን ላይ የምታደርሰው ግፍ ምናምን ብዙ አይጨንቃቸውም። ይገርመኛል አንዳንዴ ለሙስሊም ያለ ጥላቻ ሰዎችንን ያክል ሊያሳውር ይችላል ብዬ ይገርመኛል። የተለመደ ተቃርኖ ነው። ለረጅም ጊዜ ስናየው የቆየ ነው ማለት ነው። ፒተር ቤናርት ታዋቂ የአሜሪካዊ አይሁዳዊ ኮሎሚስት ነው። ምን ይላል መሰላችሁ? ዛዮኒዝም ላይስ ኦን ፎርስ አንድ ፐርመኔንት ኦኪፔሽን ኢዝ ኮላፕሲንግ። በሀይልና በቋሚ ወረራ ላይ የተመሰረተው ጽዮናዊ አስተሳሰብ እየፈረሰ ነው ይላል። ኢት ሃዝ ኖ ሞራል ሰንተር ምንም አይነት ሞራላዊ ማዕከል ሞራላዊ ልቦና የለውም ይላል። ኢን ኢትስ ፊውቸር ኢዝ ሊሚትድ ያለው እድል በጣም ሊሚትድ የሆነ ነው ውስን ነው ይላል። ይሄን የሚሉት እንግዲህ ራሳቸው አይሁዳውያን ናቸው። ጎረቤቶቿ ዝም ያሏት አሜሪካን ፈርተው እንጂ፣ አሜሪካ ከስሌት ውስጥ ብትወጣ እስራኤል አንድ ቀን ማደር እንደማትችል በብዙ መልኩ ማየት ተችሏል። ይህ እውነታ መቀየር የማይችል ደግሞ አይደለም። ደቡብ አፍሪካን ለረጅም ጊዜ ምዕራብ ዓለም ሲደግፋት ቆይቷል። በአፓርታይዷ የሆነ ጊዜ ላይ ግን ዘጠናዎቹ መጀመሪያ አካባቢ ድጋፋቸውን አንስተው ጥቁሮቹ አሸነፉ። የሆነ ወቅት ላይ መሆኑ አይቀርም። ኢትስ ኦንሊ የማተር ኦፍ ታይም ማለት ነው። መቀየር የማይችል ይመስልናል። ፖለቲካዊ ድጋፍ ግን ይቀየራል። ቪየትናም ላይ የነበረውን ነገር ማየት እንችላለን። ፖለቲከኞች ደገፉት ደገፉት፣ መጨረሻ ላይ ግን የማይሆን ሆነባቸው። ያጡትን ድጋፍ ለማካካት ሲሉ የግዳቸውን ለቀው መውጣት ነበረባቸው። እና ይህ እውነታ መቀየር የማይችል አይምሰላችሁ የአሜሪካ ድጋፍ ቋሚ አይደለም። እንደ ሙስሊሞችም የምናምነው ነው አይደል ዋሀብሉ ሚንላ የዋሀብሉ ሚንናስ አይደል የሚለው የጉልበተኞች ጥበቃ ሁልጊዜ ዘላቂ ላይሆን ይችላል። ለምን ከተባለ ህዝቡ የአረብ አምባገነኖችን ማሸነፉ አይቀርም። በዙሪያው ያለው ሀገራት ማለት ነው። አምባገነን የአረብ መሪዎች ናቸው የአሜሪካ አሽከር በመሆን በተወሰነ መልኩ አሽከርነታቸው ቀንሷል፣ አልቀንሰም፣ በኋላ እናወራዋለን። ግን የአሜሪካ አሽከር ለመሆን በመምረጣቸው ነው እስራኤል በቦታው ላይ አሻትን እያደረገች ያለችው። እኒህ የአረብ አምባገነኖች በህዝብ ቢሸነፉ ግን ብዙ ነገሮች መቀየራቸው አይቀርም። የአረብ አምባገነኖችም ራሱ ባህሪያቸው ተቀይሯል። ድሮ ሙሉ በሙሉ የአሜሪካ አሽከሮች ነበሩ፣ አሁን በተወሰነ መልኩ የአሜሪካ አሽከርም ናቸው። በተወሰነ መልኩ ግን የራሳቸውም አምባገነናዊ ፍላጎት አላቸው። ያንን ነገር በስፋት ዶክተር ታሪክ አስሱዳን ያነሰዋል። የአምባገነኖቹ ሁኔታ እንኳን በመልኩ ተቀይሯል የሚለውን ይተነትነዋል። ቪዲዮ ሄዳችሁ ልታዩት ትችላላችሁ። የተለያዩ ሀገራት አሁን ላይ አማራጭ የመሳሪያ ምንጮችን እያገኙ ነው። አሁን ለአሜሪካ አሽከርነት የሚገቡት የኢኮኖሚ የመሳሪያ ድጋፍ እያሉ ነው። አማራጭ የመሳሪያ ምንጮች ግን እየመጡ ነው ማለት ነው። እንደ ዱሮ አሜሪካ ላይ ጥገኛ እየሆኑ አይደለም። አሁን ላይ አሜሪካ ካዝናዋን እየበላች ነው ያለችው ብዙ ነገሮች ላይ ገቢህ ቀንሶም ገቢህ ዜሮ ገብቶ የዱሮ ሀብትህን እየበላህ ልትቆይ ትችላለህ አይደል ልክ እንደዚህ አይነት ሁኔታ ውስጥ ነው አሜሪካ አሁን ላይ በዲፕሎማሲ የዓለም መሪነቷ እየተሸረሸረ እያጣችው ነው እስካሁን ያላትን የካዝናዋን እየበላች ነው የቆየችው ማለት ነው አለም ወደ መልቲፖላር ስርዓት እየዞረች ነው ወደንም ጠላንም ያ ነው አሁን በርካታ ጠንካራ አገራትና የአገራት ቡድኖች እየተመሰረቱ ነው በየቦታው መልቲፖላር ወርልድ ማለት ያ ነው ድሮ ሙሉ በሙሉ ሃይል በአሜሪካንና በአጋሮቿ ዙሪያ ብቻ ነበር የነበረው። አሁን ግን በየቦታው ብቅ ብቅ እያሉ ነው የተለያዩ ፓወር ሴንተሮች ማለት ነው። ግሎባል ሳውዙ እየጠነከረ ነው፣ እያደገ ነው፣ እየመጣ ነው። የአፍሪካ ሀገራት አቅም እያዳበሩ ነው። መልቲፖላር ስርዓቱ ሲመጣ በዚህ በኩል አሜሪካ እስራኤልን እየደገፈች እንደምታስመታውላ፣ በዚህ በኩልም ጠንካራ ሀገራት ፍልስጥማውያንን መደገፍ ይጀምራሉ። ብዙ ነገሮች ይቀይራሉ። ገና አሁን ሽግግር ላይ ናት ዓለም ከዩኒፖላር ወደ መልቲፖላር እየተሸጋገረች ስለሆነ ስናየው ቋሚና ዘላቂ መስሎ ሊታየን ይችላል ግን ለዛ ለመሆኑን መረዳት እንችላለን ማለት ነው። ይህንን ነገር መረዳት ያስፈልጋል። ዓለም ወደ መልቲፖላር እየሄደ እንዳለ ከዛ ውጭ ደግሞ የእስራኤል ተቀናቃኞች በአቅም እያደጉ ነው የመጡት። ይህ ደግሞ ምን ያስከፍላታል የሚለውን ራሱ እንድናይ ያደርገናል ማለት ነው።